ግምት ልክ ከሆነ አትጠራጠሪ፣ አደርገዋለሁ። እንደዛ ብዬ እንዳስብ ነው። ለምን አታስብ? ምክንያቱም እሱ ሊያደርገው የነበረውን ነገር አንተ ደጋግመህ ሞክረው ነበር። እሱ ያለፈ ጉዳይ ነው። አሁን ላይ ባረጅ፣ እንግዳ መቀራረብ፣ እንግዳ መጨመቅ እና ለሆነ ነገር እያመቻቸሻት አልነበረም ለማለት ይከብደኛል። ይገርማል። ስጋቴን ስታውቅ ለምን ብለ ጠየቀኝ። ደግሞ አሁን ጦርነቷን ተረድቼ ስወዳት ጣቶችን ወደ እኔ ቀሰርክ። እግሬ እኮ በጣም እያመመኝ ነው። መራመድ አልቻልኩም። ታስ ሞክሪያ እችል ታዲያ እሷ እኮ ለእኔ ስጋት እንጂ ጠላት አደለች። ለስጋትች ስቲ ብዙ ነገር አድርገሽባትም ለማድረግ ሞክረሽ ነው ብሎ ቃላት ነገር ነው ያለሽ የምታይበት እይታ ከጥላቻ ወደ ፍቅር የተቀየረበትን ቅጽበት በፍጹም ሊጥመኝ አልቻለም እና በሂደት የምጣደል አለመጠራጠር ደግሞ አልችልም ቤትን ያወቅኳት አንድ ቀን ነው ቤተ ግን ይዘሃት ለመጣት ፕሮሰስም ሆነ ምክንያት አላስፈልገም እኔ ግን ከወራት በላይ ቤቴ የተቀመጠችን ለመውደድ ምክንያት ያስፈልገኛል እንዴት ዝምላልቆይብን ለማድረግ እየሞከርክ ነው ዝም በይ አልኩሽ አይደል እስኪ ዝም በኝ አልልም እኔ በጮኩ ቁጥር ጭንቅላትን የሚሰማ ድምፅ አለ አይደል የምን ድምፅ የጥፋተኝነትና የጸጸት ምንድን ነው ያጠፋሁት ደሞስ በምንድን ነው የምትጸጸቷ? አንቺ ልጅ እኔ ላይ ባደረግከው ግፍና አሁንም እያደረክ ባለው ነገር። አንቺን የሞገስ መጫወቻ ከመሆን ስለ አዳንኩሽ ነው ማዘን አለብኝ። ቆይ አዳንከኝ? ለምንድን ነው ስለ አዘንክልኝ? የደም ጠብታ ዱላ ምናምን አልከኝ። ምናልባት እኮ አንቺ ልጅ ሞታና አናቀበ አፈች ላይ ነበርኩት ሉሊት። ያሰው ሊደፍርሽ ይችል ነበር፣ ምናልባትም ደግሞ ሊገልሽ። እኔ ቢያንስ ሁለቱንም አላደረግኩም። በዚህ ደግሞ ልታመሰግኘኝ ነው የሚገባው አሁን ያልካቸውን ነገሮች ወደፊት እንደማታረጋቸው በምን ላረጋግጥ ይችላሉ? አሁን ደና መሆንሽን ብቻ አስቢ። የወደፊቱ ደግሞ በአንቺ መታዘዝና አለመታዘዝ ይወሰናል። ማለት ነው ማለት የምልሽን እሺ ብለሽ ማትንቀሳቀሽ ከሆነ የፈራሻቸው ሁለቱንም ነገሮች አደርጋለሁ። ምን? ለአንተ ድብብ ቆሹ ያዋጣ ይሆናል፣ ለእኔ ግን ምንም ለውጥ የለውም። ከሞገሳ ገሳ ምርጥ አንተ እጅ ላይ ነው የወደኩት። ሉሊት እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። የትንሿ ሙሽሪት ሉሊት ቀጣዩን ክፍል ይዤላችሁ መጥቻለሁ። ሉሊት ተመልሳ ትመጣለች፣ ባልሽንም ተነጥቅሻለች፣ አንቺም ጎዳና ተወድቂያለሽ፣ ፍርፋሪም ትጥልልሻለች በማለት ባንቴሪዮን የተናገራትን ንግግር ሮዛ ደጋግማ በጭንቅላቷ ስትመላለሰው ነበረ። ሮዛም የግል አማካሪ አድርጋ የምታያት እናቷ ላይ ደውላ አማዬ ጉድ ሆኝልሻለሁ ይችን ልጅ ሞተችም ኖረችም ለእኔ ሁልጊዜም ጦስ ናት በማለት ሮዛ ለእናቷ እየነገረቻት ነበር። በማዕከልም ዳዊት አውጥቶ ይጥልሻል አንቅሮ ይተፋሻል አለኝ ባንቴሮ ብላ ለእናትየዋ እያማከረቻት ይህንን ነገር ስትናገር ነበረ። ሮዛ በጣም ጭንቀት ውስጥ እንደሆነች የታወቀ ነገር ቢሆንም በአካውንቴ ምንም አይነት ገንዘብ የለኝም። አፍ ማዝጊያ እያልኩኝ አውጥቼ ጨርሻዋለሁ። ማዬ፣ ምንድን ነው ማድረግ የሚችለው ገንዘብ እንኳን የለኝም ለባንቴሪን አንድ ነገር በተናገረ ቁጥር ጉዴን እንዳይወጣብኝ እያልኩኝ ትዳሬ እንዳይበጣበጥ እያልኩኝ ሁሉ ነገር ለማድረግ ገንዘቡን አውጥቼ ጨርሻለሁ በማለት ለእናቷ ይህንን ነገር ስትነግራት ሰምተን ነበር። ሮዛ ሞገስ ባንች ላይ ሊያደርገው የነበረውን እንዳደርግ አታስገድጅኝ በማለት በአሁኑ ሰዓት ባንቴሪን እና እንዲሁም ደግሞ ሙሽራዋ ሉሊት በአንድ ቦታ ቢገኙም ከሞገስ እጅ አስድኗታል ሞገስ ሊፈጽምባት የነበረውን የመድፈር ወንጀል እንዲሁም ደግሞ ከደፈራት በኋላም ለአደራ ማትበቃ ልጅ ስለምትሆን ስለሚያውቅ ሊገላት ይችል ነበረ። ያለውን ነገር አሁንም ደጋግሞ ለሉሊት እየነገራት ይገኛል ባንቴሪዮን። በዚህ ሰዓት ላይ ግን ባንቴሊዮን በእጁ ላይ የምትገኘዋን ሉሊትን መንገዱን ማትጅ ከሆነ ነገሮችን ምልሽን ሁሉ ማትፈጽሚ ከሆነ ሞገስ በአንቺ ላይ ሊያደርገው የነበረውን ሊያደርግ እገደዳለሁኝ፣ እንዳታስገድጅኝ በማለት እሱም ጥብቅ ያለ መልእክት እየነገራት ነበረ። ሲያስፈራራት መንገዱን እንድትሄድ እያደረጋት ነበረ። የሉሊት መጥፋት ታስቦበት ታቅዶበት ነው። እንግዳ ባህሪ በአንቺ ጸባይ ላይ አይቻለሁ፣ እንግዳ ጸባይም በአንቺ ላይ አይቻለሁ በማለት ዳዊት ለሮዛ እየጠየቃት ነበረ። ምክንያቱም ደግሞ ከሉሊት መጥፋት ጀርባ ያለችው ሮዛ መሆኗን ሳይጠራጠር አልቀረም። ምክንያቱም እንግዳ ባህሪ እንግዳ ጸባይ እንግዳ ብዙ ነገሮችን በአንቺ ላይ ይቻሉ፣ ትደናበራለሽ፣ ትደናገጫለሽ። ስለዚህ ይሄ ደግሞ ዛሬ አዲስ አይደለም ከዚህ ቀደም የሚያደረግሽው ባህሪ ስለሆነ በዛ ምክንያት ዛሬም አንቺ ላይ ነው ጥርጣሬ ያለ በማለት እየጠረጠርኩሽ ነው በማለት ነግሯታል ማለት ነው። እሷም ደግሞ እንዴት እኔ ሚስትህን እንደዚህ ትጠረጥረኛለህ? አሳልፈ ለፖሊስ አሰጠኝም እንዴ በማለት መልሶችን ስታቀርብለት ግምቴ ልክ ከሆነ አትጠራጠሪ አደርገዋለሁ፣ በማለት ነገሮችን ዘውቶባት ጥሏት ሲሄድ ነበረ ያየ ነው። ውድና የተከበራችሁ ሉሊት ትንሿ ሙሽራ በአሁኑ ሰዓት ላይ በችግር ውስጥ ያለች ብትሆንም ከአንበሳ መንጋጋ ግን ፈልቆ አውጥቷታል። ሞገስ ለተላከበት ወይም ደግሞ ለመጣበት አላማ አንዱንም ሳያሳካ በመቅረቱ እጅጉን በጣም አዝኗል። ምክንያቱም ሞገስ ከዚህ ቀደም ባደረገበት ባንቴሬኑ ላይ የግድያ ሙከራ ሞክሮበት እንዲሁም እንደገደለው እና ይህንን ጠላት እንዳሰናበተው ለዋናው አለቃው ደውሎ ማለትም ለሉሊትን ሊያገባት ለሚያስበው ሰው ደውሎ ነግሮት ነበር። ጠላታችንን ከፊታችን አስወግጃለሁኝ። በቃ የሚፈለገው ከበሬ ላይ የሚቆመውን ወይም ደግሞ እንቅፋት የሚሆንብኝን ሁሉ አጸዳለሁ፣ በማለት በግርማ ሞገስ በተሞላበት እጅግ በጣም ዝናን ተሸክሞ እንደሚሄድ ያክል ለአሰሪው የነገረው እየነገረው እጅግ በጣም በኩራት ነበረ ሲያወራ የነበረው እና ያ ነገር ደግሞ ዛሬ ላይ ባንተ ይሆን ተነስቷል። የተነሳበት ምክንያት አልሞተም ነበረ፣ በህክምና ድጋፍና እርዳታ አሁን ላይ አገግሞ በዚህ ሰዓት ላይ ለሉሊት ሊደርስላት የቻለው እሱ ነበረ። ሮዛ እና እንዲሁም ደግሞ ሞገስ ከተገናኙበት ቀን ጀምሮ እጅግም በጣም ብዙ ነገሮችን አውርተዋል። ሮዛም ደግሞ ቋምጣለች ይሄ ከባንቴሪዮን ጋር የነበራትን ትዳር ሁኔታ ሳትቋጭ ከዴብ ጋር የጀመረችው ትዳር በድጋሚ አሁንም አፋፍ ላይ ደርሷል ለመፍረስ ወይም ደግሞ ነገሮቹ ሊበላሹ ትንሽ የቀረው ይመስላል። ምክንያቱም ትዳርን በትዳር ላይ እንዲሁም ደግሞ ባንቴሪዮንም እያስቸገራት በመሆኑ እሷም ገንዘብ ፈልጋ ወደዚህ ቤት እንደመጣች ስለምታውቀው አሁን ደግሞ የሉሊት ባል ነው ወይም ደግሞ ሉሊትን ሊያጭ ነው ይፈልጋታል በተባለው ሰውዬ በጣም ብዙ ገንዘብ ተዝቆ የማያልቅ ሀብት ንብረት ያለው በመሆኑ እኔ ከሱ ሀብት ንብረት ከሚረጨው ልካፈል ብዬ ነው በማለት አሁንም ልቧ አቋምጧል። ያንን ሸበላ ያንን ሰው አንቺም ያረጀ ስለሆነ ትጠቀሚበታለሽ በማለት ሞገስ በደካማ ጎኗ ገንዘብ መውደዷን ስላወቀ ወደ እሱ አጠጋግቷታል ማለት ነው። ይህን ነገር ግን ልታደርግለት የምትፈልግ ከሆነ ገንዘብ ልታደርግለት የምትፈልገው አንድ ነገር እንዳለ አስጠነቀቃት። እሱም ደግሞ ሉሊትን አሳልፈሽ ሰጭኛለሽ እኔ ደግሞ አንቺን መልካም ሕይወት ከዚህ የበለጠ ሕይወት እንድትኖሪ ከዛ ሽማግሌ ሊያደርግሻለሁ በማለት ኦኬ፣ ብላ ሮዛም ተነስታ ነገሮችን አመቻችታ ወደ ሉሊት ስልክ ተደውሎ እንዲያገኟት እና ይቅርታም ሊጠይቋት እንደሆነ በማስመሰል ሉሊት ትነሳና እንግዲህ ወደ መኪናው ትገባለች። ሮዛን ሳይጭናት ከመኪናው ይዞት ሾፌር አድርገው ይዟት ይሄዳል። ራቅ ያለ ቦታ ከሄዱ በኋላ በጣም ይቀዘቅዛል፣ ይበርዳቸዋል። አስሯት ነበረ ከቦታ ቦታ እየቀየሩም ስለነበረ ከሐሰበው ቦታ እስከሚደርስ ድረስ በዛ ሰዓት ላይ ነበረ፣ በብርዱ ሰዓት ለምን እኔና አንቺ አለቃዬ ሊፈጽመው ያለውን ነገር ለምንድን ነው እየበረደኝ የምተኛ? ለምን ሁለታችን ውስጥ ገብተን ሙቀታችንን አናጣጥምም? በማለት የመድፈር ወንጀል ሊያደርግስባት ሲል ነበረ ባንቴሪዮን ከኋላ ሲከተላቸው የሚሄዱበትን ቦታ ከኋላቸው ሆኖ እያጠና ስለነበረ አሁን ላይ ሊበቀለውና ሞገስን ሊያጠፋው ይፈልጋልና በዛ ሰበብ ነበር ሉሊት እንግዲህ ከጅቡ መንጋጋ ያመለጠችው ማለት ነው። በአሁኑ ሰዓት ላይ ሉሊት በጣም በመልካም ሁኔታ ውስጥ ብትገኝም፣ አሁን ላይ ባንተሊዮን በጣም መልካምና አስተዋይ ሆኗል ማለት ነው። ምክንያቱም ደግሞ ሉሊትን ከዚህ ቀደም ይመኛት ነበረ። ሊያደርገው የሚፈልገው ብዙ ነገር ነበር። የአረብ የጭን ገረዳ አድርጋት አለው፣ ስፈልግ ደግሞ እኔ ራሴ እጫወትባታለሁ፣ ስፈልግ ለሌላ ሰው ሸጣታለሁ፣ ገላታለሁ እያለም ይዘትባትን ሎሊት እንግዲህ ከእንደዚህ ነገር አውጥሰታል ማለት ነው። ቀጣዩ ደግሞ ወደ ቤት ይዟት የመሄድ ፕሮግራሙን አዘጋጅቶ ወደ ቤቷ ይዟት እየሄደ ነበረ። እሱ ግን በር አንኳክቶ ሲገባ የተቀበለው የከፈተው የነበረ ዴቭ ነበር። ዴቭ ግራ ተጋብቷል፣ ምክንያቱም ባንቴኒዮን ወደዛ ቤት ተመልሶ መምጣቱ ምን እንደሆነ ምክንያቱን አላወቀም። ከኋላው ያለውን ሰው አላየም። ሎሊት ተከትለዋለች ማለት ነው። በነገራችን ላይ ሮዛ ብዙ የደበቀችው ነገር ቢኖርም በአንቴኒዮን በአሁኑ ሰዓት ላይ ሮዛን በድጋሚ ለትዳር ወይም ደግሞ ከዚህ በኋላ አብሯት እንደሚያድር አብሯት እንደሚሆን እየነገራት በዚህ ሀሳብ ተስማምታለች። ሉሊትንም እሷ እንዲገላት ወይም ደግሞ የሆነ ራቅ ያለ አገር እንዲሰዳት እየነገረችው ነበረ። በሀሳቧ የተስማማ በመምሰል ነገሮችን ኦኬ፣ ኦኬ ገንዘብ አንቺ ጠቀም ያለ ገንዘብ አዘጋጅ ብቻ ሲላት፣ አሁኑኑ ልክልሃለሁ ችግር የለውም በማለት ሉሊትን ደግማ በድጋሚ ከስራዋ ከትናንትና ስህተቷ በድጋሚ ሌላ ስህተትን ለመስራት ቆርጣ ተነስታለች። ሮዛ በጣም በቅናት ባህሪዋ ነው እንጂ መጥፎ ሰው ሆና ሳይሆን በጣም ትቀናለች። ይሄነቷ ደግሞ ዛሬ ላይ ዋጋ ሊያስከፍላት፣ አንዱን ስትደብቅ አንደኛው ሲመጣባት፣ አንዱን ስትደብቅ አንዱ ሲመጣባት፣ ዛሬ አሁን ያለችበት ላይ ውሸት ውሸትን ወልዶ ቅናት ቅናትን ወልዶ በአሁኑ ሰዓት ላይ ከባድ የወንጀል አደጋዎች ላይ ተጋርጣለች ማለት ነው። በጣም በቅናት ባህሪዋ ነው እንጂ መጥፎ ሰው ሆና ሳይሆን በጣም ትቀናለች። ይሄነቷ ደግሞ ዛሬ ላይ ዋጋ ሊያስከፍላት አንዱን ስትደብቅ አንደኛው ሲመጣባት አንዱ ስት